እዚህ ጋር ጨረስኩኝ። ድንች ነበረኝ፣ ያው ድንቼ በእንትን ውይ፣ ወደቀብኝ። አጥሶ እዚህ ጋር ደርቅብ ነበር ደርቅብ ነበር። ከዛ የቅድም እንትን ያያዋችሁ ያሳየዋችሁን ቅጠል፣ ቅጠል አይደለም በነገራችን ላይ መልኩ ይየም አይደለም። እንደዚህ እዛ ላይ አደረኩኝ፣ ድንቹ ላይ አደረኩኝ ከዛ በደንብ ይዋሃዳል ማለት ነው። ድንቹን እና እንትን ድንቹን ላይ ፍልፍል አስዋድ እና የእንትን ጫው አድርጌበታለሁኝ። ፍልፍል አስዋድ ጫው መቀድ መቀትነስ ወይም የድንብል አልቅጣል አድርጌበታለሁ። እዚህ ጋር ቺዝ ነው አደርገው፣ ቺዝ ወይም ጅብና ጅበን ጅበን ምዝረላ ነው የሚባለው። በአረበኛ ጅበን ምዝረላ ይባላል። ያው ቺዝ ነው ማለት ነው፣ እንደ ማንኛቸው። ከዛ በደንብ አዋርኩት። ባንድ ቺዝ ስለነበረ የሚያስኩታል፣ ተመቸኝ ነበር። እዚህ ጋር መጀመሪያ በሰል ነው፣ ስጋ አለ። እዚጋ ደግሞ መጥበሻ ነው እንዴ፣ እንትን መጥበሻ ሳይሆን ተራ ነው የሚገባ ያው የኬክ መስሪያ ነው። ኬክ ምናምን ይሰራበታል። ከላይ ደግሞ እሱስ እሰርቻለሁኝ በፎርኖ ዱቄት ዝብዳ፣ ምናምን ውሃ፣ ወተት እና ትንሽ ውሃ አድርጌ ነው የሰራሁት ከላይ ያለውን። ከዛ በመቀጠል ቺዝ አድርጋለሁ ማለት ነው፣ እንታደርጋለን በኋላ ወደ ቀጥታ ወደ ኦብ ነው የማስገባው። ሰላም ሆኑልኝ፣ ውዶችዬ። አመሰግናለሁ ስለተከታተላችሁኝ። በመጨመረሻም ላይክና ሰብስክራይብ አድርጉልኝ። ቴንኪው ሶ ማች ማይ ፋሚሊ፣ በጣም ነው የምወዳቸው። ላይክና ሰብስክራይብ አድርጉልኝ። እንግዲህ ባይ ባይ። ቴንኪው